አሌክስ ካሜራውን አጥፋና፣ ቢዝነስ ራት እናውራ። ምንድነው? አንቺ ከካሜራው ምን አለሽ? በቃ ለቤተሰቦች እኔ መናገር ስለፈለኩ ነው። እንዴ እኔ ደሞ አልፈልግም። ካሜራ አጥፋና አውራ። በቃ አወራን እኮ አወራን። ከዚህ በላይ ምንድነው የሚያግባባን ነገር? እሺ ብቻ እናውራ፣ የሆነ ቦታ ብቻ እናውራ። ተግባቡ። ሄሎ ሄሎ፣ እንዴት ዋልሽ? ደህና ነሽ? ሰፈር መጥቼ ነበር። ምነው? በሰላም በሩዝግ ነው ኧረ እኔ ምን እንደምናትም አላውቅም። ማለት አንቺ ጋር ደግሞ እንዳትጣላብኝም እንዳትጣላብኝን ፈራሁኝ። በሰላም ነው ግን፣ አይ ካሜራ ይዛቸዋል ብዬሽ ነው እና ነገርኩሽ እኮ እኔ በጣም ነው የማፈቅድሽው በቃ ሳምሪዬ ከዛን ቀን ጀምሮ በቃ እኔ ብዙ ነገር በቃ እንትን እያሉት፣ ሰላም እንደምን አላችሁ የህይወት ቤተሰብ፣ እንደምን ስቆያችሁ ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ ትንሽ ደብሮኝ የመጣሁትኝ ማለትም ባለፈው በሰራው ቪዲዮ ከአረብ ሀገር የተላከልኝ ስጦታ ነበር እና ያው ልጅቱ እሷ ስጦታ ሰጥታ ስትሄድ እኔ ልቤን ነበር እና ይዛ የሄደችው። አሁን ያው መልሽልኝ ለማለት ጭምር ነው የመጣሁት እና ቤተሰቡ ከጓደኛዋ ከማሂ ጋራ ቤታቸው አካባቢ ነው ያለ ነው እስቲ ማለት እኔ ይህን ይዤ መቅረብ አልነበረብኝም ግን እስኪ ከሷ ምን እንደምትል እናንተም በሰሙልኝና ያለውን ነገር እንትን ብትብሉ ብዬ ነው በቪዲዮ የቀረቡት። ዛሬ እና ትንሽ ሰሞን ግጭት ነበር፣ አለመስማማት ነበረ። ቲጂ ላይ የምትናወራ ነበር። በስልክ ትንሽ አልተስማማንም። እስኪ ማየን ማስጨነኳት። ዛሬ እንግዲህ እስኪ ቤቷ አካባቢ ነን ያለነው። ጠይቃት ያለውን ነገር የምናይ የሆናን አብረን እኔም ብቻዬን እሷንም እሱንም ከምጠይቅ እናንተ ጋር በካሜራ ይሻላል ብዬ ነው አብረን የቀረብ ነው። እስኪ አብረን እንሄድና እንግዲህ ሪያክቷን እኔ እዛ ሰፈር አካባቢ ነው የለን አው ቤተሰብ ሲ ያለውን ነገር ትደውላትኝና ያለውን መጠጣ ከእሷ ብታዩት ይሻላል። እ በጣም ማለት ጨንቆኝ ነው ወደ እናንተ የመጣሁት ከምር፣ በጣም ማስጨነኝ ጨንቆኛ። ሰሞኑን ያሳለፍኩት ችግር በጣም ከባድ ነው ከምር ይሄ ነው ልላቸው አልችልም። እስኪ ወይ ደዊላ ወይ ጥሬያትኝና አይ፣ ዝም ብለን ሂደን እንቆርቁራት ይሻላል። ብደውላታውን እቆያለሁ ምናምን ምናምን ብላ እንዳትዘኑ። ፋዘር ወይስ ማዘር ብቅ ቢሉ ምን ልን ነው? ደውያላት ደውያላትና በር ላይ ነ እንክፋች ነገር የሆነ እነዛ ነገር ወይ ይሻላል። እስኪ ቤተሰብ፣ ያው ምን እንደምትለኝ እናንተ። ማለት የሆነ ምን ልበላችሁ መሰላችሁ ትንሽ ይጨንቃን። ሀይለው፣ እንዴት ዋልሽ? ደህና ነሽ? ሰፈር መጥቼ ነበር፣ በሩ ዝግ ነው። ወደ ክፈል እንግዲህ ኧረ እኔ ምን እንደምላትም አላውቅም። ማለት የሆነ አንቺ ጋር ደግሞ እንዳትጣላብኝም ፈራሁኝ በእውነት ቢስብ በጣም ከብዶኛን። ከምር ጠዋት ማታ አንዴ በቃ ከተገናኘን ቆይቷን። በቃ ስንት ጊዜው ግን ከዛን ቀን ጀምሮ በቃ እንትን እያልኳን ነው ዘላ የምንገናኘው ሰው እሷ ጋር ነው ምናምን ያለውን ነገር መነግራትኝ እንጃ። በድንገት ይሄ ነገር ይፈጠራ ነው ብይማላ፣ ሰው ደግሞ እህቷ በሰማ ደግሞ እህቷ ብሰማም ትንሽ ይከብዳል። ግን ደግሞ ተስማው ማለት እኔ እንጃ ይህን እንደዚህ ከመሆን ይሻላል። እኔም ከምጨቀጭቀኝ አሁን ብትሰድበኝም ብትለኝም እችለዋለሁ። ችግር ብትመጣ እንኳን ለምናለ እኔ በዚህኛው ሁኝ አንጭጣ ይሻላል። እስኪ ቤተሰብ፣ ምን እንደምልህ አንቺ ፋዘሯ ምናለ ብቅ ቤተሰብ፣ ማን ያላት ቤተሰብ፣ እየሄድን ነው አሁን። እንግዲህ በር አካባቢ ደርሰናል። በቃ ቤተሰብ፣ ከምር በር ላይ ነን። ፋዘሯ ምናምን ቢመጣ በጣም ሰላም ነው ነው ነው። በሰላም ግን ማይ ካሜራ ይዛችኋል ብዬ ነው። እና በቃ በቴሌግራም ሆነ በስልክ ስናወራ እንስማማ ስንል እኔ ማይን አስቸገርኳት እና ወደ ቤት እንድንመጣ አሁን ማለት ተነጋግረናል ብዬ ነው። አይ ብንነጋገርም ምን እንጃ፣ በቃ አልቻልኩም ከምር እኔ ይሄው ነው ይሄ የሆናንም ብዬ የማላስበው እንኳን ምር እኔ ምንድን በል በቃ ኖ እኮ እሱ ቢሆን ግን ቤት ቤተሰብ አለ። እዚህ ቤት እንደውም ከምገባ ብዬ ነው። በእሱ ያስጠራዎች ነው። ልግባና አራማ እንደዚህ አይደረግም። ያምር በቃ ለእኔ ስትነግረኝ የነበረ ሁሉ ንገራት። እኔም እንደሚደብረ ታውቃለህ። ካሜራ የዚህ ስንመጣ ግን አንተ ከምጨቀጭቀኝ የእሷን ትምህርት ስለዋለ አሁን ለእኔ ያልከኝ ሁሉ ንገራት። ምን እንደምትነግረኝ ነግሬያታለሁ። እንግዲህ ካልገባች እኔ በጣም ነው የማፈቅልሽ። በቃ እንድትረጂኝ እና አብረን እንድንሆን ነው የምፈልገው። ገብቶሻል? ካሜራውን አጥፋለኝ። ና በኋላ ብትንሳት እናወራለን። እንዴ ለቤተሰብ እንድትነግሪኝ ነው የምፈልገው። ቤተሰብ ያየዋል። ስንት ነገር አለ። ቤት መታችሁ ድረስ ካሜራ አስቆመው እና እናወራለን። በስንት ሰዓት? አይ ካሜራውን እንዲያውም ጥሩ ነው ብዬ ነው የማስበው። ቤተሰብ እሺ፣ ቤት ከፈረሽ ወደ እዛ ትንሽ ጠጋ እንበልና ካሜራን አጥፋና እናውራ። ችግር የለም። ካሜራውን ካሜራውን አንቺ የሚያሳስብሽ

እኔ ደግሞ ካሜራ እንዲቀረጽ ስላልፈለግኩ ነው። አሌክስ በእናትህ አጥፋልኝ ካሜራው። ምንድነው? አንቺ ከካሜራው ምን አለሽ? በቃ እንደምወድሽ ቤተሰብ ይወቅልኝ። ሰሞኑ ስጨነቅ ነበረ፣ በቃ በጣም ተጨነቅ ያለሁ። አሌክስ ካሜራውን አጥፋና ብዝነስ ሰዓት እናውራ። ምንድነው? አንቺ ከካሜራው ምን አለሽ? በቃ ለቤተሰቦች እኔ መናገር ስለፈለግኩ ነው። እንዴ እኔ ደግሞ አልፈልግም ካሜራውን አጥፋና በቃ አወራን እኮ አወራን። ከዚህ በላይ ምንድነው የሚያግባባል ነገር እንዴት ተረጋጊያ በእንደዚህ በዚህ አጋጣሚ ምንድነው እንደዚህ እንደት ቅይሩት ያለሽ ቶሎ ይሄ እኮ መቀየር አይደለም። በቃ አስበታለሁ አስበታለሁ አለሽ። በቃ እሺ በቃ ያው ተረጋግቻለሁ። የምታወራው ነገር ምንድነው? ንገረኝ፣ አስረዳኝ። ነገር ኩሽ እኮ እኔ በጣም ነው የማፈቅርሽ። በቃ ሳምሪ ከዚያን ቀን ጀምሮ በቃ እኔ ብዙ ነገር በቃ እንትን እየሆንክ ነው እንዴ አንቺ ሰው አትረጅም።